እሷ አታዋጣንም። እሷ እልም ያለች አስመሳይ ናት። የምታዋጣን ትመስላለች እንጂ አታላይ ነች። አላህ ነው አታላይ እቃ ነች ብሎ የነገረን። ለኛ ብላ ያደረገችልን የሆነችልን ምንም ነገር የለም። ሙስሊሙንም፣ ካፊሩንም፣ ተቅዩንም፣ ሸቅዩንም፣ ዓሊሙንም፣ ጃሂሉንም ያለልዩነት ፈትናለች። በበሽታ፣ በችግር፣ በረሃብ፣ በመከራ ሁሉን ጥላለች። የቱን ያህል ብትወድንም በጭንቁ ጊዜ ምንም ነገር አታደርግልንም። ከአላህ ስብሓንሁ ወተዓላ ቅጣት አታድነንም። ጀነተል ፊርደውስ አታስገባንም። ዱንያን አፍቅሮ ስለ ተከተላት አጥብቆ ስላመለካት እስከ መጨረሻው የተንከባከበችው የለም። የዘላለም ህይወት የሰጠችው የለም። መቃብር ከመውረድ ያዳነችው የለም። አይቡን የሰተረችለት የለም። የመጀመሪያም ሆነ የመጨረሻው ዓላማችንና ግባችን ይህ ዓለም መሆን የለበትም። ዱንያ ጠንቅቀን ማወቅ ይኖርብናል። የቱን ያህል ብናምናትም፣ እሷ አትታመንም። እሷ የእሷንን ያሉትን ሁሉ አውጥታ ተፍታ ጥላለች። ልጆቿንን ብለው ጠብተዋት ያደጉትን ሁሉ ክዳለች። በእሷ ላይ ለዘላለም የሚኖሩ መስሏቸው የሻቸውን ያደረጉትን ሁሉ ጊዜ ጠብቃ ጉድ ሰርታለች። ያከበሯትን ሁሉ አዋርዳለች። እኝኝ ብለው የተጣበቁባትን ሁሉ ገፍታለች። ያገቧትን ሁሉ ፈታለች። ዱንያ ለማንም ቢሆን ዋስትና የላትም። አልነካህም ብላ ለማንም ቢሆን ቃል አልገባችም። እሷን ማመንና ለእሷ ብሎ ራስን መስዋዕት ማድረግ ሞኝነት ነው። እሷን ከመጠን በላይ መውደድ ለእሷ ማበድና መክነፍ ለሷ መጣላትና መጋደል ለሷ ብሎ መገፋፋትና መሳደድ ኪሳራ እንጂ ትርፍ የለውም። ይህች ዓለም የቅርቢቱ ዓለም የተባለችው ያለ ምክንያት አይደለም። ዕድሜዋ ረዥም ቢመስልም አጭር ናት። ቋሚና ዘላለማዊ መስላ ብትታይም ጠፊና ረጋፊ ናት።

በምድር ላይ የመገኘታቸውን ምሳሌ ሲያስቀምጡ እኔና ይህች ዓለም በዛፍ ጥላ ስር እንዳረፈና ትቷትም እንደሄደ መንገደኛ ነን ብለዋል። ንግግራቸውን የሰማና በጥልቀት ያስተዋለው ታላቁ ሶሓባ ዐብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ለሰዎች እንዲህ በማለት ይመክር ነበር በዚህች ዓለም ላይ እንደ ባይተዋር አሊያም እንደ መንገደኛ ሁን። እስቲ ስለ ራሳችንና ስለ ሰው ልጅ ሁኔታ ጥቂት እናውጋ። የሰው ልጅ ከዕድሜው የመጀመሪያዎቹን አስራ ምናምን ዓመታት ሕፃን ነው። ገና ታዳጊ ነገር ያልገባው፣ ሕይወትን ያልተረዳ፣ በወጉ ያልበሰለ፣ የሚጠቅም የሚጐዳውን በሥርዓቱ ያለየ ከ ዐሥራ ስምንት እስከ ሰላሳ አምስት ዓመታት ባሉት ጊዜ ውስጥ ደግሞ አትንኩኝ አትጠጉኝ የሚል ለያዥ ለገናዥ የሚያስቸግር ታላቁን የማያከብር መምህሩን የሚዳፈር በገዛ ወላጆቹ ላይ ምላሱን የሚያስረዝም ገመድ የማይዘው ሰንሰለት የማይጥለው ከሱ በስተቀር በዚህች ምድር ላይ ሰው ስለ መኖሩ የሚጠራጠር ቢወድቅ የሚሰበር ቢሞት ሥጋው በአፈር የሚደፍር የማይመስለው ከመሬት ከፍ ከሰማይ ዝቅ ብሎ የሚበር ፍንዳታ ነው፣ አላህ ያዘነለት ሲቀር። ከሠላሳ ስድስት እስከ አርባ አምስት ባለው ዕድሜ ውስጥ ደግሞ ለማንና ለምን እንደሚሰራ የሚያውቅ ጠንካራ ሰራተኛ ነው። በዚህ የዕድሜ እርክን ላይ ምራቅ ይውጣል ይበስላል ተብሎ ስለሚታሰብ የዚህችንም ዓለም ባሕሪ በወጉ ይረዳል። በመሆኑ የዕድሜ ፀሐዩ ሳትጠልቅ ይወራጃል፣ ይሠራል፣ ይጠራል። አንድም ለራሱ አልያም ለልጁ ካልሆነም ለወራሹ እሱም ሌሎች ሰዎች እንደሆኑት ለመሆን ሲል እንደ በሬ ይተጋል እንደ አህያ ይፈጋል። ብር ለመያዝ ቤት ለመያዝ መኪና ለመያዝ ኑሮውን ለማስተካከል እንዳይወድቅ እግሩን አረቆ ከመሬት ውስጥ ለመትከል ከ አርባ ስድስት እስከ ሃምሳ አምስት ባለው የዕድሜ ክልል ውስጥ ደግሞ በአርባዎቹ ዕድሜ ላይ የጀመረው አባዜ ያልቶ የዱንያ ስካር ያልለቀቀው፣ ቢጠሩት የማይሰማ ቢነግሩት የማይገባው ዱንያ አቅሉን ስርቅ ሐሳቡን ውስድ ልቡን ጥፍት ያደረገችው የለየለት ስካር ውስጥ የገባ፣ በዱንያ የሰከረ ፍቅረ ነዋይ ያልበረደለት ለብር የሚንከለከል እሷኑ የሚያነሳ የሚጥል ባገኘም ቁጥር ጨምሪ እንጂ ብሎ የሚጠይቅ በእጅጉ እንደ ተጠማ ውሻ አፉን ከፍቶ የሚያለከልክና ጥሙም የሚቆርጥለት የማይመስል ነው። ከስልሳ በላይ ሲሆን ደግሞ ከዕድሜው መግፋት ጋር ተያይዘው የሚመጡበትን በሽታዎች የሚታገል ወኔ ያለው ጉልበት የከዳው ምኞት የሞላው ሩጫ ያጠረው፣ እቅድ የተረፈው ጤና የናፈቀው፣ መዝለል የሚከጅል መነሳት ያቃተው፣ አሁንማ ዋ እያለ በየደቂቃና በየሰከንዱ በትዝታ ርቆ የሚሄድ ቁጭ ባለበት በሐሳብ የሚቆዝም፣ አይኑ እያየም ሞቱን የሚጠብቅ እስረኛ ሽማግሌ ነው። አለማ ያለው ግቡን ያወቀ ወደዚህች ዓለም ለምን እንደ መጣ በትክክል የገባው ሲቀር የሰው ልጅ ማለት በአጭሩ ከላይ የተጠቀሰውን ይመስላል ብንል ማጋነን አይሆንም። እንደ ፀሐይ ወጣ፣ ገባ፣ ታየ፣ ጠፋ፣ ነበረ፣ የለም። አላህ መልካምን የሻለት ሲቀር አብዛኛው የሰው ልጅም በዱንያ ግርግር ውስጥ የሰጠመና

ዛሬም ይሁን ነገ ከሱ በላይ ስኬታማ ፍጡር ይኖራል ተብሎ አይታሰብም። ስሙ ከምድር አልፎ በሰማይ ቤት ይወሳል። ዝናው ከሰዎች አልፎ በመላእኮች ዘንድ ይነገራል። አልደርስም ብሎ የፈራ፣ በጊዜ ማልዶ ይነሳል። ላይሳካልኝ ይችላል ብሎ የሰጋ፣ የስጋት ምንጭ የሆኑ ቀዳዳዎችን በሙሉ ይደፍናል። ዛሬ ላይ ሆነን የአብዛኞቻችንን ሁኔታ ስናጤን አላህ ስብሓነ ወተዓላ ባዘዘን ቦታ ላይ የለንም። ተገቢ የሆነውንም ፍራቻ አላህን ስብሓነ ወተዓላ አልፈረንም። ስለ መጪው ዓለም ሕይወታችንም ግድ ያለን አንመስልም። ከፊት ለፊታችን ስላለው ሁኔታ የሰጋን አይመስልም። ለእውነተኛው ሀገራችን ያስቀደምነው መልካም ነገር እዚህ ግባ የማይባል ነው። ሀብትና ልጅ ባገኘን ቁጥር መንፈሳዊ አቅማችን እየተዳከመ ነው። በእድሜ ከፍ ባለን ቁጥር ኢማናችን ሲወርድ ይታያል። ለመልካም ሥራ ያለን የመነሳሳት ወኔ ሲዳከም ይስተዋላል። ከመስጊድ እንጠፋለን። ከሃይማኖታዊ እንቅስቃሴዎች እንርቃለን። ለከርሞ እሠራለሁ ብለን ቃል የገባንለትን ዲናዊ ጉዳይ ሆነ ብለን አሊያ ተዘናግተን ከመወጣት እንሰንፋለን። እንሻአላህ ብለን ለቀጠርንለት ጉዳይ ሟች ስንሆን አንታይም። የሰው ልጅ ለዚህች የአምስት እና ስድስት አስርት ዓመታት ዕድሜው ብሎ ዘላለማዊው ቤት ሲያጣ ይገርማል። ምቾት የሞላበትንና ፍጹም የሆነ ድሎትና ጸጋ ያልተለየውን አገር ምንም ባልሆንና ዋጋ በማያወጣ ርካሽ ዓለም ሲለውጥ ይደንቃል። የሰው ልጅ ከቀደሙት መማሩን ትቶ ከፍ ባለ ቁጥር ራሱን መጣሉ ያስደምማል። የሰው ልጅ ለአንድ ነገር የሚሠራው ነገሩ ባሳሰበው መጠን ነው። ስኬቱም የጥረት ልክ ነው። ድሉ የልፋቱ ፍሬ ነው። እድገቱ የቁርጠኝነቱ ውጤት ነው። ካንጀት ካለቀሱ እንባ አይገድም እንዲሉ ስለ አንድ ነገር አብዝቶ የተጨነቀና አውጥቶ ያወረደ ሰው መላ አያጣለትም። አንድን ነገር በእጁ ለማስገባት የተመኘ ሰው አቅሙ የቻለውን ያህል ከሮጠ በአላህ ፈቃድ አንድ ቀን ያሰበውን ማሳካቱ አይቀርም። የሰው ልጅ በጽናት ከተጓዘ ተስፋ ሳይቆርጥም ከተራመደ የአላህ ፍቃድ የታከለበት እንደሆነ መሆን የሚፈልገውን የማይሆንበት ምክንያት የለም። የፈራ ማልዶ ይነሳል። ወድቃለሁ ብሎ የሰጋ በርትቶ ያጠናል። የድህነትን ክፋት የፈራ በርትቶ ይሰራል። በጊዜ ሂደትም ድህነትን ይገላገላል። እውቅናን ማግኘት ዓላማው የሆነ ሰው መግባት፣ መውጣት፣ መቆም፣ መነሳት፣ በአደባባይ መታየት፣ ከፊት ለፊት መገኘት ያዘወትራል። በዚህም ከጊዜያት በኋላ የሐሳቡን ያሳካል፣ የንያውም ይሞላለታል። ለብር የቋመጠ ሰው በእንቅልፍ ልቡ ሲዞር ያድራል። በጠዋት ተነስቶ ይሮጣል። በቀን አብዝቶ ይደክማል፣ ምሽቱን ገፍቶ ይተኛል። ኋላም ሀብት ያገኛል። ለትዳር የተመኛትን ከእጁ ማስገባት የፈለገ ሰው መላዎችን ያውጠነጥናል፣ ዘዴዎችን ይቀይሳል፣ በዚህም በዚያም ይጠራል። ከብዙ ድካምና ልፋት በኋላም የሐሳቡን ያሳካል፣ ምኞቱን ያገኛል። የሰው ልጆች እንዲህ ለዱንያዊ ስኬቶችን እንለፋለን። ለዓለማዊ እድገቶችም በብዙ መልኩ ስንጥር እንታያለን። የጥረትን ውጤት፣ የድካምን ፍሬ እናውቃለንና ብዙ የምንደክምላቸው ነገሮች አሉ። ለብር እንደክማለን፣ ለትምህርት እንደክማለን፣ ለእውቅና እንደክማለን፣ ለጥሩ ትዳር እንደክማለን። የምንደክምላቸው ነገሮች ብዙ ከመሆናቸው ጋር የዋጋውን ያህል ያልደከምንለት አገር ቢኖር ጀነት ነው። ጀነት ከሁሉም ነገሮች በላይ ሁሉ ውድ ሆኖ ሳለ ብዙም ግምት የሰጠነው አይመስልም። አብዛኞቻችን ተዘናግተናል። ኑሮአችንም የደመ ነፍስ ሆኗል። ታዲያ በዚህ ሁኔታ ላይ ሳለን በዚህች ዓለም ላይ የተሰጠን እድሜ አልቆ ቆይታችንም አብቅቶ ያ ስሙ እንኳን እንዲነሳ የማንፈልገው ሞት ድንገት መጣው ቢለን፣ ያኔ ምን ሊወጣን? መሸሻችን ወዴት ነው? መጠጊያችንስ ኬት ይሆን? ሰማይ እንደሆነ ሩቅ ነው፣ መሰላል ተይዞ አይወጣ። መሬት እንደሆነች ክብ ናት ብንዞርም አንለያት። ወይ ወደ እናት ማህፀን አይመለሱ ነገር አፈር በሆንኩም አይጠቅም። ስለሆነም አሁኑኑ በአጭሩ እንታጠቅ፣ ለአኼራችን በወጉ እንሰነቅ። ብንኮራ መሬት ላንሰምጥ፣ የተራራን ያህል ላንረዝም፣ ምን ነው መንጠባረር መወጠሩ? ሞት ላይቀር ነገር ምን ቢኖረው ሰው ሁሉ እንዳማረበት ቢኖር ፈገግታውም ባይደበዝዝ ውበቱ ቢዘልቅ ባይረግፍ የሞት ሰከራቱ ወይም ጣሩ ባይኖር ከቀብር መቀስቀሱ ቢቀር በስራችንና ባሳለፍነው ነገሮች ሁሉ ባንመረመር ነገሮች እንዴት ባማሩ ነበር። ግን ሞት ይሞት ብለን ብንረግመው እንኳን አይቀርም። ቆርጦ የመጣ እንደሆነም ትንሽ ጊዜ ስጠኝና ልሰንቅ ማለት አይጠቅምም። የተሰጠን ጊዜ አልቋልና ሰዓት ደቂቃም ሆነ ሰከንድ አይጨምርም። የባከኑ ጊዜዎች አይኖሩም። እንደገና ይታይለት አይባልም። ዱንያ ላይ ኮርሱ ወይም ልምምዱ ያልቃል። አኺራ ላይ ውጤት ይሰጣል። ያወቀ ተጠነቀቀ። ለአኼራው ጥሩ ሰነቀ። ያወቀበት ሳይረፍድ ይነሣል፣ ካሰበበትም ቶሎ ይደርሳል። ያን ቀን መልካም ያገኘ ደስ ይበለው፣ ያጣ ራሱን እንጂ አይውቀስ። ሰው ማመኑ አይጎዳውም። አላህን ቢታዘዝ ጥቅሙ የሱ ነው፣ ትርፉም የሁለቱም ዓለም። በአላህ ቢያምጥ ግን ራሱን ይጎዳል። መመለሻውም የከፋ ይሆናል። ግድ የለም አንጫጫን። በጊዜያዊዋ ዓለም ጥቅሞች አንታለል። የሚጠብቀንን አናውቅም። ያለ እውቀት አንከራከር። ሰው በእንጀራ ብቻ አይኖርም። ቁስን ማምለክ ግብ አይሆንም። በመንፈስ መዳብር፣ በኢማን መበልጸግ ሳይሻል አይቀርም። ሞት በየደጃፉ ድንኳን ተክሏል። ሕፃን ወጣት ሳይል ይወስዳል። መደሰትስ በአላህ ፍራቻ ነው። ለሱ መሞት ሕያው መሆን ነው። ለሱ መድከም እረፍት ነው። በሱ መወደድ መመረጥ ነው። ወደ አላህ ለመመለስ አንቅጠር። ሳገባ፣ ሳገኝ፣ ስመረቅ አንበል።

ሳይቆጣብንም እንገናኘው ሰው በምድር ላይ የቱን ያህል ቢቆይም መሬትን መልቀቁ አይቀርም እናም ሰው የተባለ ሁሉ ቁርጡን ይወቅ ይዘጋጅም ለበረራ ዱንያ ጊዜያዊ ሀገር ናት መድረሻችን ነው አኼራ አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተን በሰማችሁት የምንጠቀም ያደርገን